በዶክተር ደብረጽዮን ገብረ ሚካኤል የሚመራው የዋት ጠቅላይ ሚኒስትሩን ጥሪ ተቃወመ። ትናንት ምሽት በወጣው መግለጫ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ሕዝብ ለቀጣይ አንድ አመት ስልጣኑን የሚያራዝመውን የጊዜያዊ አስተዳደሩን የሚመራው ፕሬዝዳንት እንዲጠቁሙ አስመልክቶ ያወጣው መልክ የተናጠል ውሳኔና ተግባር ሲል ተቃውሞታል። የፕሪቶሪያ ስምምነት ከተፈረመ ሁለት ዓመታት ተኩል ሆኖታል ያለው ዶክተር ደብረጽዮን ህዋት ስምምነቱን በሙሉ ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብሏል። የፕሪቶሪያ የሰላም ስምምነት በሙሉ ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸማት አገባበር በተከታተል የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር መስራቱን ነው ሲልም ክስ አሰምቷል። በፕሪቶሪያ የሰላም ስምምነት አንቀጽ 3 መሰረት ተዋናይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብሏል። የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359 ዝ 1995 ደንብ 533 ዝባር 2015 ህግና አዋጅ እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርቧል። የፕሪቶሪያ የሰላም ስምምነት አንቀጽ ስራ የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት በመግባባት እንዲቋቋም ያዛል ያለው ዶክተር ደብረጽዮን ገብረ ሚካኤል ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ብሏል። ህወሓት ፕሬዝዳንት ጌታቸው ረዳን ከስልጣን ማንሳቱ ተከትሎ ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለው ሲሆን ይህንን ወደ ጎን በመተው ጠቅላይ ሚኒስትሩ የተናጠል ውሳኔ በሚመስል መልኩ የፕርቶሪያ የሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲል ገልጿል። የፌዴራል መንግስት ህዝቡን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩሩ ጥሪ እናቀርባለን ያለው የዶክተር ደብረጽዮን ህወሓት የተናጠሉ ውሳኔዎች እንዲያቆም ብሏል። ኃላፊነታቸውን ላልተገባ ጥቅም የዋሉ በለሚ ኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ዋሉ። በለሚ ኩራ ክፍለ ከተማ አስተዳደር ወረዳ ሁለት በሰላም ጸጥታ ኃላፊ የሚመራ የክትትል ቡድን በማደራጀት ከሀያት አደባባይ እስከ ጣፉ አደባባይ ድረስ መንግስትና ህዝብን የሰጣቸውን ኃላፊነት ወደ ጎን በመተው ለራሳቸው ያልተገባ ጥቅም በመዋል መኪናዎችን በማስቆን ገንዘብ ሲቀበሉ የነበሩ ሰራተኞች በቁጥጥር ስር ዋሉ። ይህን ወንጀል ሲፈጽሙ እጅ ከፍንጅ የተያዙ ተጠርጣሪ ወንጀለኞች አንደኛ ዳኛቸው ጎንፎ አቅጅራ ባለሙያ ሁለተኛ ዳዊት ፍቅሬና ሶስተኛ ይልቃል ጌጤ መሆናቸውን ተገልጿል። ግለሰቦቹ በድርጊቱ ሲፈጽሙ እጅ ከፍንጅ በቁጥጥር ስር የዋሉ ሲሆን በፈጸሙት ያልተገባ ወንጀል ምርመራ እየተደረገባቸው እንደሚገኝ ከአዲስ አበባ ኮሚኒኬሽን ያገኘነው ነው መረጃ ያመለክታል። በትግራይ ክልል ከህዳር 2020 እስከ ህዳር 2022 በዘለቀው ጦርነት የተረፉ ስምንት የትግራይ ተወላጆች በ12 ኢትዮጵያውያን የኤርትራ ሲቪል ወታደራዊ ባለስልጣናት ላይ በጀርመን የፌዴራል አቃቢ ክስ መሰረቱ። ተጎጆቹ በጦርነት ወቅት የጦር ወንጀል፣ በሰብአዊነት ላይ የተፈጸሙ ወንጀሎች፣ የጾታ ጥቃት፣ እስራት፣ ማሰቃየት፣ ራብ እንደተፈጸመባቸው አቤቱታቸውን ገልጿል። ከነዚህ መካከል አምስቱ በአሁን ወቅት በጀርመን የሚኖሩ ሲሆን ፍትህ እንዲሰጣቸውም ጠይቀዋል። የጀርመን አቃቢ የቀረበውን ዝርዝር መረጃ አጢኑ አቤቱታውን ተቀብሎ ምርመራ እንዲያካሄድ አለም አቀፉ የህግ ተቋም ጠይቀዋል። የህግ ባለሙያዎች እንደሚሉት የክስ ጀርመን ቀደም ሲል በሶሪያ፣ ጋምቢያና ኢራቅ ውስጥ በፈጸሟቸው ተመሳሳይ ወንጀሎች ላይ የተጠቀመችበትን ዓለም አቀፍ የህግ ሂደት መሮዎችን ተከትሎ የቀረበ ነው። በዚህም የጀርመን ባለስልጣናት አቤቱታውን ተቀብለው በወንጀሎች ላይ መዋቅራዊ ምርመራ በማድረግ ዋነኞቹ ተጠያቂ ላይ የእስር ማዘዣ ይወጣል የሚል ተስፋ አለ። በተያያዘ በ2017 ዓመተ ምሕረት በሰባት ወራት ውስጥ ብቻ አርባ የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል አስተውቋል። በኢትዮጵያ የራስ ማጥፋት ሁኔታ ተደጋጋሚ እየተከሰተና ራሳቸውን የሚያጠፉ ሰዎች ቁጥር ከእለት ወደ እለት እየጨመረ መምጣቱን አሳሳቢና ከፍተኛ ሆኗል ብሏል። በቅዱስ ጳውሎስ ሆስፒታል አስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ እንደተናገሩ ባለፉት ሰባት ወራት ውስጥ ብቻ ራሳቸውን ካጠፉ ሰዎች መካከል 25ቱ ወንዶች ሲሆኑ 15ቱ ደግሞ ሴቶች ናቸው ብሏል። የኖርዌይ የውጭ ጉዳይ ሚኒስተር በደቡብ ሱዳን እየተባባሰ ባለው የጸጥታ ችግር የተነሳ ኤምባሲዋን ለመዝጋት መገደዳቸውን ዛሬ አስታውቀዋል። የውጭ ጉዳይ ሚኒስትር መስሪያ ቤቱ አክሎም የኤምባሲውን ስራዎች ከኬንያ ናይሮቢ እንደሚቀጥሉ የገለጹ ሲሆን መረጋጋት ከተፈጠረ ዳግም እንደሚከፈት አስታውቋል። ባለፈው ሳምንት መጠናቀቂያ ሌላኛዋ የአውሮፓ ሀገር ጀርመን በተመሳሳይ ችግር ኤምባሲዋን እንደዘጋች አስታውቃ የነበረ ሲሆን የተባበሩት መንግስታት ድርጅት ጨምሮ የዓለም አቀፉ ማህበረሰብ ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት ለመግባት ከጫፍ ስለመድረሷ እያሳሰቡ ይገኛሉ። የእንግሊዝ መንግስት በደቡብ ሱዳን እየጨመረ የመጣውን ውጥረት ተከትሎ የኤምባሲ የሰራተኞችን ቁጥር መቀነሱን ገለጸ። በጁባ ያለው ኤምባሲ ክፍት እንደሆነና አምባሳደሩ ቀሪዎቹ ጥቂት ሰራተኞች ጋር ስራቸውን ይቀጥላሉ ብሏል። የደቡብ ሱዳን መሪዎች በአስቸኳይ ሁኔታቸውን እንዲያረጋጉና ተጨማሪ ብጥብጥ እንዳይፈጠር ኤምባሲው ጠይቋል። ዜጎቹ በደቡብ ሱዳን ለመቆየት ከመረጡ ይህንን የሚያደርጉ በራሳቸው ኃላፊነት መሆኑን ገልጾ የጉዞ ገደቡ እንደቀጠለና ዜጎቹም ከጉዞ በፊት ይህንን እንዲከታተሉ ሲል አስታውቋል። ባለፉት 24 ሰዓታት ውስጥ በደቡብ ሱዳን ህዝብ መከላከያ ኃይል እና በሱዳን ህዝቦች ነጻ አውጪ ጦር ከጁባ በስተደቡብ በምትገኘው ረጃፋ አቅራቢያና ከዋና ከተማ በስተምዕራብ በምትገኘው ቡናይሌ መካከል ውጊያ ውስጥ መግባታቸውን በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ ገልጿል። በተመሳሳይ በላይኛው ናይል ግዛት ያለው የጸጥታ ሁኔታ አሁንም ያልተረጋጋ መሆኑን በማንሳት ተጨማሪ የታጠቀ ሰራዊት ወደ አካባቢ እየሰፈረ የአየር ላይ ቦምብ ጥቃትም በሲቪል አካባቢዎች ላይ እየተፈጸመ እንደሚገኝ አስታውቋል። ጥቃቱን፣ ፍንዳታውን ሊያባብሱ የሚችሉ በጣም ተቀጣጣይ ፈሳሽ ነክ መሳሪያዎችን በመጠቀም ላይ በመሆኑ ንጹሃን ሰዎች ከፍተኛ ጉዳት ማድረሱን አስረድተዋል። ሁለቱ ኃይሎች ተጨማሪ ወታደራዊ ኃይል ከመጠቀም ተቆጥበው ልዩነታቸውን በውይይት ያሳሰበው ተልዕኮ የተባበሩ መንግስታት ድርጅት ጨምሮ ሰባዊ ቀውስ እንዳያባብስ ሁሉም ወገኖች ሲቪሎችን ለመጠበቅ አፋጣኝ እርምጃ እንዲወስዱ ሲል ጥሪ ያቀርቧል። ምሽት በወጣው በዚህ መግለጫ ደቡብ ሱዳን ብቻ ሳይሆን አጠቃላይ ቀጠናውን የሚያወድም ሰፊ ግጭት ዳግም እንዳይመለስ አስጠንቅቋል።